ሰሚያ ደንቆሮ ስለሆኑ ማ የሚያናድዱኝ ምትሰሚ ከሆነ የምናገርሽ ነገር ሀቢባ የተናገረችው ትክክል አይደለም ነው። ቅድስ ሚካኤል ይንፋሽ። ሮሚያ አይ ቲንክ ሚስ አንደርስታንዲንግ አለ። ስለሰራችሁ ስራ ስለሰራችሁ መልካምነት አይደለም። መሳደብ እኮ አይጠበቅባትም። ዝምተኛዋ ሴጣን ናት። ዝምተኛዋ ጋኔ እኛ ምንናገረው እንሻላለን። ዝምተኛዋ ጋኔ ጅብ ዘንጦ ከእሷ ምንም እንማራለን። ጅብ ዘንጦ ዝምተኛዋ ጋኔ አልሰማሽም። እኔ በጉራጌነቴ ፕራውድ ጉራጌ ጉራጌ ፈርስት ፈጅና ሙቺን ሄደች። ተከራከር ይቅርታ ትጠይቅ ዳሴ ሰው እየተረዳ አይመስለኝም ሮሚ። እኛ እያልን ያለ ነው ትልቅ ጉራጌዎች በቂ ናቸው። እኔ ጅምሰሂድ ወተሽ ቅርታ ጠይቅ ሀቢባ የምትባይ ደቁ ስለሰራችሁ መልካምነት አደለም እየተወራ ያለው፣ መልካም ነገር አላደረገችም አልተባለም። እኔ ገብቼ ቤታ ሀያ አራት የሀያ አራት ልጅ በሽጉጥ ተመቶ እርጅልኝ ብዬ ቁጭ ብላ ትዌንቲ ፎር አወርስም ሊሞላ ሲል ተቀምጣለች። ያንን አፕሪሼት አርጃት አለው። ያንን ስለአርገች ብቻ ሳይሆን ኢትዮጵያ ስሉ ነች። ወንድ የተባላችሁ እንዴት ትተባበራላችሁ ብዬ በጉራጌነቷ ነው ቀንታችሁ። ሰው ስለሚያያት ነው። በምንድ ነው ብዬ የሰንደር ኩላት እኔ ነኝ። ወጥቼ ብጠላት ያንን አላረግላትም። ለዛው ከምወዳቸው ከነ ጃፒ ጋር አብሬያቸው ከምስቅ እነሱ ራሱ በእኔ ተናደው ጃፒ ራሱን ሄደሽ ስታቃጥሪ ብሉ አዶንኬር ሀቢባን ከነጋችሁ ብዬ እዮዳም አልቀረኝ፣ ዮኒማኛ አልቀረኝ፣ ሞጣ አልቀረኝ። ሁሉንም ወንዶች የተነሱባትን ስማ፣ ሙልጭ ነው ያረኳቸው። ሶ በምትሰራ ጊዜ ሰው ሲሰራ ይሳሳታል። ፍጹም ማለው እግዚአብሔር ብቻ ነው፣ ፍጹም መድኃኔዓለም ብቻ ነው። የሰው ፍጹም የለውም። ተሳስተሻል ጉራጌ ከመሬት ተነስቶ አይናገራትም። ማለት ጉራጌ ወጥቶ ተሳስተሻል ሲላት፣ ወታ ወንድሞቼ እህቶቼ፣ እኔ ጉራጌ ነኝ። እኔ ስራ ይሰራል ብዬ ለማብራራት የሄድኩት ነገር እናንተን ካስቀየመ የተናገርኩትም ሳዳምጠው፣ እኔ እኮ አንዳንድ ጊዜ እየተቀዳ አይቼ ራሴ ስቃለው፣ ራሴ እናደዳለው። ራሴን አይቼ ነገርኳችሁ። ትናንት አሁን የተናገርኩበት ቮይስ ስናደዳ አይካችሁ፣ አሁን እራሱ በጣም ሮንግ ነገር ተናግሬያለሁ። ስናደድ የምናገረውን ነገር አላውቅም። ለዛ ሰው ቀርቶ ሮማንን እንዲት ያደሽ ብለኝ ይቅርታ ለመጠየቅ ምንም